ያለበት ፍቅር ላይ አሁንም ሌላ ነገር ለማለት እየፈለክ ነው እኮ። እናት የነገረችህ እንደዚያ ብላ መናገር እኮ አይጠበቅባትም። እሺ ከዚህ በኋላ እንትን በጣም አሁን ፍቅር ጋር ማለት ነው በጣም እንትን አይመለከትም። በሷ ጉዳይ ተነጋግራችሁ ተለያይታችኋል። ልጅቷ አሁን ሰላም ላይ ነች። ወደ ሙዷ ልመልሳት እየሞከርኩ ነው። ደስተኛ ላረጋት እየሞከርኩ ነው። መተህ ዝም ብለህ ምናምን ብትል ይህ ህፃን ልጅ የወጠጤ የወጠጤ የጮኸትም ገባህ። ታደምጠኛለህ እንደዚህ ብለህ ሁለተኛ እንዳታወረ በጣም ጥሩ በጣም ጥሩ በጣም ጥሩ። ተዛለቅናት፣ አፉፉዬ ተዛለቅናት፣ በዚህ አቋመ ተዛለቅናት። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። በያላችሁበት ሰላም ፍቅር ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችን ሰላም እንዲያረግልን ህዝባችን ይጠብቅልን፣ ሁላችን በየሃይማኖታችን ንጸልይ እያልኩኝ ይህን ቪዲዮ ስጀምር እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየካበስኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ በዛሬ ቪዲዮ እንግዲህ የተሰማችሁን ነገር እዛም እየጻፋችሁ ትገኛላችሁ። እንዲሁም ደግሞ በእኔ ጋርም ፈትፈትፈትፈትፈትፈት እናደርጋለን። ኑግቡ ቡና ቁርስ የሌለው ቡናችን ይዘን ቀርበናል። አራለው፣ ፋንድሻለው፣ ዳቦ ቆሎ ምንም የሌለው ነገር የለም ብቻ እናንተ ገባገባ ባሉ በተዘጋጀላችሁ ወንበር ላይ ቁጭ ቁጭ ቁጭ ቁጭ በሉ ማለት ነው። ጭራሽ እንዴት ሳርጌ ብለህ ትዘፍንላታለህ ለዚች ለጦስ ዶሮ ማለት ነው። ይህችን የጦስ ዶሮማ ማለት ነው። እንደውም ፉዬ ተሳሳትክ። ቀኙ ብቻ ነበር ያለች ታዲያ ፍቅሩዬ ግራውንም መጨመር ነበረባት። ምን አስበ ነው ግራውን ራሱ ብትላት ማለት ነው እንዴ? ደስታይ ነበረ። ግን ያው ፍቅርዬ ሰው ለሰው ትራራለችና አንዱን ብቻ ገጨት አርጋ ተወጫት እንጂ ማለት ነው። ፍቅርዬ ሲጀመረ እንደዚህ ብሎ መናገር እሷ ላይ አፍ መክፈት ምናምን አይጠበቅባት። ገባ? ስለዚህ በመገኘት በሌለባት ቦታ ከተገኘች ጥቅመስ ጥቅመስ ቀኝ ብቻ ሳይሆን ግራውን ፍቅር፣ አሁን በቀጣይ ግራውንም ድገሚያት ማለት ነው እንጂ ፍውያ አታሽቃብጥ አይገባትም ያልኩ በደንብ ነው የሚገባት፣ ለእሷማ በደንብ ነው የሚገባት። ልልታችንን የነካ የለውን በረካ በቃ ላስ ጨርሰናል። ሌላው ደግሞ እንግዲህ ብሩኪ ዛሬ በጣም ነው ያሳቀኝ ማለት ነው። የኔ አክተር የኔ ሸበላ የኔ ጠንበላል ደግሞ የኔ ስል ደግሞ እናንተ ሌላ ጣጣምጡ አላችሁ። የኔ ሸበላ ማለት ነው እንንንንን ብትሉ አለ አክቱ ላይ ታችታል። የኔ አክተር ማለት የኛ አክተር የፉፉ የፍቅርዬ ጠበቃ የፍቅርዬ ጠበቆችን በሙሉ እናበረታታለን። እሱ ፉፉ አልገባውም። እንግዲህ በቃ ሂድበት ሂድበት፣ ብሩኪ ሂድበት። ዝምማ እንዳትል፣ እንደዚህ ታምተህማ እንዳትተው። እናንተ ጋይስ፣ በነገራችን ላይ እኮ እልህ ምላጭ ያስወጣል ይላል ያገሬ ሰውዬን፣ ታውቃላችሁ? አረ እውነት እኮ ነው። ይሄ እኮ ግን የገሃዱ ዓለም እውነት ነው። አንድ ሰው በሌለበት ቦታ ምንም ባላደረገው ነገር ሌላኛው ወገን ሲጠረጥረው የማይፈልገው ነገር ውስጥ እንዲገባ ያደርገዋል። ገባችሁ? እኔም ከዚህ በፊት ብዙዎች ይሄ ነገር ገጥሞናል ብዬ አስባለሁ። ስለሚገጥመንም ነው እኔ አሁን እንደዚህ ነው እንደዚህ ነው ልላቸው የፈለግኩትኝ እና ይሄ ነገር ይገጥማል። ሰው መጠራጠር፣ በፍቅር መሀል ጥርጣሬ መኖር ህይወትን ትዳርን ጭምር በፍቅረኛ ሞች መሀል አይደለም፣ ትዳርን ጭምር እንደሚበትን ነው የምነግራችሁ ማለት ነው። እንግዲህ ፉፉ ከመጀመሪያው ጀምሮ ፍቅርን በዛች በኮሜንት ባይጠረጥራት ኖሮ እዚህ ጋር አይደረስም ነበር። ግባችሁ፣ ይሄ ነገር በብዙዎች ህይወት ውስጥ አለ ማለት ነው። በብዙዎች የብዙዎች ቤት የብዙዎች ትዳር መፍረስ ነገር ይሄ ነው። ትረዱታላችሁ ብዬ አስባለሁ። በተለይ የደረሰበት ሰው ይረዳዋል ይሄን ነገር እንዲሁም ደግሞ የብሩኪ ነገር አሁን ላይ እያደረገ ያለው ነገር፣ ሰው በሌለበት ቦታ ሲጠረጠር ያን ነገር ለማድረግ ይገደዳል። ሌላው ሰው እሱ ያላሰበውን ነገር እንዲያደርግ ነው የሚያደርገው። ገባችሁ። ስለዚህ አሁን ብሩኪ ከዚህ በኋላ ምንም ነገር ቢያደርግ ተጠያቂ አይደለም። ፉፉዬ ቆም ብሎ ሊያዳምጠው ይገባል። በቃ ግን በዚህ አጋጣሚ ፉፉዬ በቻናልም ስለመጣ ደስ ብሎናል። ግን ደግሞ አንዳንድ አላችሁ ዝም ብላችሁ የምታሽቋልጡ ፍቅርዬን እንደ ራሱ ወዳድ አርጋችሁ ፉፉን እሷን እየጠቀመ እንደው አርጋችሁ የምታስቡ ማለት ነው። ጥቅሙ የጋራ ነው። እየመጣችሁ አታላዝኑ። ፍቅር ጋርም ይሁን ፉፉዬ ጋርም ይሁን የሚያላዝን ኮሜንት በጽፉ ደስ ይለናል። እኛ የምንፈልገው ፈታ እያለ ልጆቻችን እንዲያድጉልን ማበረታታት፣ ማገዝ ብቻ ነው። አይዲያ መስጠት ካለብን በኮሜንት አይዲያችን ጣልጣል ማድረግ ነው የሚጠበቅብን እንጂ

አንዳንድ ጊዜ የምታደርጉት ነገር እያደረጋችሁ ያላችሁ ነገር መስመር አለፍ ወጣ እያለ ነው ማለት ነው። ፋንሻ ፋሚሊዎች ደግሞ በዚህ አጋጣሚ መከፋፈል ለማንም አልበጃ መገንጠል ለዶሮ ማልበጃ ትብሏል ያገሬ ሰው እና ወደ ራሳችሁ ተመልሳችሁ የራሳችሁን ነገር አንድ መሆን አንድ መሆን እንኳን ካቃታችሁ ማለት ነው ዝም እንደስ እንደኔ ዝም እንሰማለን፣ አንፈርድም፣ እናያለን፣ አንፈርድም ብላችሁ ጸጥ በቃ ጸጥ ዝምታ ራሱ መልስ ነው። ለልጆቹም ጦስ አንሆንባቸው። እውነቴ ነው ምነግራቸው ጠንቅ ጦስ ከሆንባቸው እ አላሰራር ናቸው የእውነቴ ነው ምነግራቸው። የውጭውን ጠላት ይከላከሉ፣ የውስጡን ጠላት ይከላከሉ፣ አልቻሉም። በቃ ልጆቹ አልቻሉም፣ መስራት አልቻሉም። የምሬ ነው ምነግራቸው። መሳቂያ መሳቂያ፣ ከራሳችን አልፎ ለሰው መሳቂያ መሆን ያስቃል። እውነቴ ነው ምነግራቸው ያስቃል። እሰው ቤት የጠላነውን እሰው ቤት እንትን ያለውን ነገር እንዴት ነው ወደ ራሳችን ቤት አንጥተን መሳቂያ መሳለቂያ የምንሆነው። ተው ልጆችዬ ተው። እኔ ታላቃችሁ እስከሆንኩ ድረስ አክብሩኝ። እንደ ታላቅ ነው የምመክራችሁ። እኔ እንደ ሌላ አይደለም። የእውነቴን ነው የምነግራችሁ። እኛ ፈንቺዎች የሚያምርብን ስንዝቅ፣ ስንጫወት፣ ስንዝናና፣ ስንደሰት ነው። እኔ እንደው ቲክቶክ መንደር እንደው ምንግር ጥሎኝ እንደገባው እብድህል ገዝቼ ሚስቴን አሳበድ ኳታሪ ሀገር ሰው በቃ እንደው ቲክቶክ ኢትዮጵያ ሆኜ ምን አይነት ሰላም ነበር የመሰላችሁ ፍቅርዬ ፍቅርዬ ፍቅርዬ ይላለው። ላስ ማንም የሚነካኝ የ የሚለ ቲክቶክ መንደር የገባው ቀን ምነው ምን ያሻሮ ደንብ ስጠጣኝ ምነው ምን ያሻሮ ደንብ ስጠጣኝ አይስተት እና፣ ለማንኛውም አሁንም ቢሆን ራስን መሰብሰብ ይቻላል፣ መግባት አለመግባት ይቻላል፣ ራስን መቆጠብ። እውነቴን ነው የምነግራችሁ ለሰው መሳቂያ ከመሆን በቃ ከቻልን መፍትሄ ካልቻልን ደግሞ ዝም። ልጆቹ እይስሩበት። ልጆቹ ስራ እያሰራ ናቸው አይደለም። እውነት ለመናገር ፈተና ውስጥ ገቡ። በውስጥም በውጭም ሰው ተፈተኑ። እንዴት ይሆኑ እነዚህ ልጆች? ምኑን ሰሩት? ምኑንስ ተለወጡት? በዚህ አቋም ማለት ነው። እናንተን ስሙ፣ አይዲያቸውን ያንጡ። የታደለ እኮ ከስር ከስር አይዲያ እያቀበለ ልጆቹ ከፍ እንዲል ያደርጋል። ያልታደለው ደግሞ እንደኛ አንድ ነገር ይዛችሁ እንደ ማስቲካ እየጨመቃችሁ ቆጭ እኔ አሁን ይሄ ምንድን ነው? ለእናንተው ምን አይነት መልዕክት ላስተላልፍ? እውነቴን ነው የምነግራችሁ። እኔ ወደ ራሳችሁ ብትመለሱ ደስ ይለኛል። ሁላችሁንም በአንድ አይን ነው የማየው። በቃ በአንድ ቤተሰብ ነው ማ እንትን ምላችሁ። ግን ወደዛ ወደዚህ የሚሉት ነገር አሁን ላይ ብዙ መዘዞችን ይዞ እንደመጣ ስለተሰማኝ ወደ ራሳችሁ ብትመለሱ ደስ ይለኛል። ምክንያቱም ምንም የሚጠቅመን ነገር የለም እንደዚህ በማድረጋችን እነሱንም እራሳችንንም ነው ምን ጎዳው። እውነቴን ነው የምነግራችሁ እውነት የምትወዷቸው ከሆነ ወደ ራሳችሁ ተመልሳችሁ በቃ የራሳችሁ ኑሮ ኑሮ በቃ እንዲሁ ይቅርባችሁ። መደገፋችሁም ራሱ ይቅርባችሁ። የእውነት ለእነሱ የሚጎዳ ነገር የምታደርጉ ከሆነ መደገፉ ራሱ ቢቀርባችሁ ጥሩ ነው። ለማንኛውም ቤተሰቦች እኔ በጣም በጣም በቃ ማለት ዩቱቤ ላይ ይሻለኛል ብዬ ዩቱቤ ላይ ትኩረት እያረኩኝ ነው። ስለዚህ ዩቱቤ ሞኔታይዝ ሆኗል። በዚህ አጋጣሚ ከጎኔ የነበራችሁ ከልብ የነበራችሁ ሳይሆን አሁንም ወደፊትም የምትኖሩት ፋንዲሻ ፋሚሊዎችዬ ከልብ ከልብ ከልብ ነው የማመሰግነው በጣም ነው የምወዳችሁ በክርስቶስ ፍቅር እወዳችኋለሁ እውነት ለመናገር ማለት በቃ ደስ ብሎኛል። ግን ደግሞ አሁንም አስር ዶላር መጥቶ ፖስታ መምጣት ስላለበት በሱፐርቻት በሱፐር ስቲከር ልክ እንደ ቲክቶክ ጊፍት መስጠት የምትፈልጉ ካላችሁ ትችላላችሁ። ቪዲዮን ተጭናችሁ ጊፍት የሚለውን ነክታችሁ ምናምን ማለት ነው መስጠት የሚችል ካለ ቪዲዮ ማታቆ ከሆነ ቪዲዮ ስሪልኝ ካላችሁ ቪዲዮ እሰራላችኋለሁ። ያው ጊፍት ፍልጌ ሳይሆን አስር ዶላር መሙላት ስላለበት ቶሎ ደግሞ አይሞላም ታውቃላችሁ። ወይ ደግሞ ቪዲዮን ሼር ሼር እያረጋችሁ እንደሰሞኑ ቫይራል እንዲወጣልኝ ካደረጋችሁልኝ ቶሎ ይሞላል። ከዛ በኋላ ፖስታዬን ይቀበላለሁ ከእግዚአብሔር ጋር ማለት ነው። ግን እስካሁን ድረስ አብራችሁ የሆናችሁ ጎበዝ በርች እያላችሁ ስለነበራችሁ ሁሉ ከልብ ነው የማመሰግነው። እግዚአብሔር ያክብርልኝ። ደስታዬን መካፈል ለምትፈልጉ ሁሉ መናገር ስላለብኝ ነው። ማስታወቂያ እስካሁን አልነበረም። ከዚህ በኋላ ማስታወቂያ ይገባል። ማስታወቂያ ሲመጣ እስኪፕ አታድርጉት። ማስታወቂያውን ጨምራችሁ ይውልኝ ማለት ነው። ቶሎ አስር ዶላር እንዲሞላልኝ ማለት ነው። ከዛ ውጭ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በአጭር ጊዜ ውስጥ ያገኘኋችሁ ፍቅር የሆናችሁ ፋንዲሻ ፋሚሊዎች አሁንም ሼር ሼር ሼር እያደረጋችሁ በቅርቡ አስር ሺ እንደምንገባ ተስፋ አድርጋለሁኝ። ወዳችኋለሁ። መልካም ጊዜ ይሆንላችሁ። ቻው ቻው።